ቀጥል ሌላስ? ሰባት መንፈስ ነው ያለው፣ ላይ ላይ ሰባት ይነቀላል። ቀጥል፣ ሌላ አለ፣ የደበቅከው አለ። ቶሎ በል፣ ሌላ አለ ያልገለጥከው። ስድስት ልሳ ስድስት፣ ቶሎ በላ፣ ተነስና ቶሎ። ያያችሁ ይታያችኋል። ጃካ፣ ስድስት ልሳ ስድስት፣ ስራው ምንድን ነው? ስራ ምንድን ነው ሰምታችኋል ቅዱሳን ወጣቶችን ማጥመድ የት የት ነው ስንት አባል አለ ስንት አባል አለ ሰፈር ናቸው ቤታችን በቃ ቶሎ አሁን ግለጥ ሂድ ቶሎ በል አንተ ስድስት ስልሳ ስድስት ሰፈር ያሉ አባላቶችን በሙሉ ለቀት ይሄዳለ። እኔ በአምላኬ ስልጣን አዘዋለሁ። በአምላኬ ስልጣን በፊቴ ልጥቆም አችልም። የሰራዊት ጌታ እግዚአብሔር ይወጋ አለ። ቶሎ በል ቶሎ ኃይል አሁን የእግዚአብሔር ኃይል መጣ ስራ ታመጣ

ይመጣል፣ ነው ያለኝ። ተመልከቺ፣ ጠላት ይመጣል፣ ነው ያለኝ። ይፈርስ ነገር አለ፣ ነው ያለኝ። ይገባዋል ጌታ ክብር። ቶሎ በል። ሰላቢ ነህ አይደል?

ቆሎ የሰልምና መንፈስ ትፈርሳለህ፣ አትፈርስም፣ ትፈርሳለህ። እጅ እጅ ግር ዱቄቱን ሙሉ ቶሎ በላ፣ አንተ ሰላቢ መንፈስ ቶሎ በላ። ልቀቅ፣ ብራችሁ ልቀቅ በሉት። ጃጊላ ቫራዶያስ ሸካ ፒካ ላቫ ቶራ ዲያ ባያ ቶሎ በል፣ ልቀቅ፣ ልቀቅ። አንተ ከተማይቱ ላይ የምሰራ የደፍተራ መንፈስ ቶሎ በል፣ ቀጥል እና ፈርሰዋላነህ

ስንት ዘመንህ ነው አቃቂ ውስጥ ስራ? ብዙ አመት የለው። ስንት አመት ቆይቻለሁ? ስንት ወደ ሀያ ሰባት አመት ከሀያ ሰባት አመት ዛሬ ተገለጠ። ገበያውን ነው ፍረስ። አሁን ዛሬ የመጨረሻ የማንንም ንግድ ላታከስር፣ የቅዱሳንን፣ የአማኞችን፣ የጴንጤዎችን፣ የኦርቶዶክሶችን፣ የሙስሊሞችን ለቀ ትሄዳለህ ለቀት ይደለ ከተማን በሙሉ ነው ማስለቅቀው ነው የሰራውት። ጌታ እግዚአብሔር አስለቅቂ ብሎኛል። ዛሬ ትለቃለ ከተማን ትለቃለ። ተልከ የመጣሁን አሁን አሁን አውጣ እዚህ አስሬ ነው ማውልህ አንተ ቶሎ ቶሎ በል ውስጥ እየጨመርኩኝ የክርስቶስን ሰዓት የተንሳዩን ጉልበት አለቅነት በጫንቃው ላይ የተሸከመ በዳዊት ከተማ የተወለደ የእግዚአብሔር ልጅ የናስሬቱ ኢየሱስ ዛሬ መንግስቱን ያፈርሰዋል። በአገልጋዮች ላይ የምትሰራውን ቶሎ ነግረኝ፣ አጨናጋፊ። እዚህ ቤት ምን ልትሰራ መጣ ደግሞ ዛሬ እዚህ ቤትስ? እዚህ ቤት አጨናግፋለሁ ብላ ነው ሞክረ ነበር። ለምን እንዴት እዚህ ትችላለ? እንዴት የሰራዊት ጌታ እግዚአብሔር ከእኛ ጋር ነው። ቶሎ በል፣ ስንት ቦታ አጨነገፍ? ስንት ቦታ ትለቃቸዋለሁ። እነዚህን ኃያላንን መጋቢዎችን፣ ነቢያትን እዚህ ከተማ ላይ ሲያገለግሉ የነበሩትን በሙሉ ትለቃለ። በምንድን ነው የምታገኛቸው ደግሞ? በፎቷቸው፣ በታፔላቸው ሾኮማ ያቲካ ፕሪዳላ ባያስ ጆቾ በምን በምን በምን በታፔላ፣ ቶሎ በላ፣ ምልክት እያሳየ

ሰላም ሰላም፣ ቅዱሳን ሰላማችሁ ይብዛ። እኔ ፓስተር አብነት ነኝ። በአገልግሎታችን እየተባረካችሁ እንደሆነ አምናለሁ። ሁል ጊዜም የምንለቃቸው መልእክቶች ባላችሁበት ቦታ እንዲደርሳችሁ ሰብስክራይብ ሼር በማድረግ የማራናታ ድምፅ ለፍጥረት ሁሉ የተሰኘውን የዩቱብ ቻናል አገልግሎታችን ቤተሰብ እንድትሆኑ በጌታ ፍቅር አሳስባችኋለሁ። እግዚአብሔር ሁለንተናዊ ሕይወታችሁን ይባርክ። ሻሎም